አንድ ጥያቄ ልጠቅሽ ነው። ታገቢኛለሽ? ከሚለው ማይተናነስ ነው። አብረን እንድንኖር ፈልጋለሁ። አንድ ቤት በቃ አንድ ቤት አብረን እንኖር፣ አብረን እንድንኖር ፈቃደኛ የምትሆኝ ከሆነ ቤት ልገዛለች። አብረን መኖር ነው። ስለዚህ አሰላሙ አሌይኩም ወረህመቱላይ በረካቱ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናቸው። እኔ በጣም ደህና ነኝ፣ አልሐምዱላ። ዛሬ እንግዲህ በአዲስ ቪዲዮ ከች ከች ከች ብያለው። ሰሞኑን እንግዲህ እንዳንጠፋ ቶሎ ቶሎ እየመጣን እንገኛለን። እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱላ። ምንም ነገር ከማለቴ በፊት ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ ዛሬ በፈኪ ቤት አዲስ ነገር፣ የሚገርም ነገር፣ የሚያስደስት ነገር ይዤ መጥቻለሁ ማለት ነው በጣም ደስ ይላችኋል ብዬ አስባለሁ ግን ይሄ ደስታ ፈኪ ስትስማማና ስታምንበት ብቻ ነው ማለት ነው እና እንግዲህ ቪዲዮን ከመጀመራችሁ በፊት ዱአ እናድርግ እንደምትስማማና እንደምታምንበት ዱአ እናድርግ እንግዲህ ውድ ቤተሰቦች ምንድን መሰላችሁ ሰርፕራይዝ ነው ትልቅ ነገር ነው ዝም ብዬማ አልነግራችሁም ግን ያው መንገሪያ አይቀርም ነግራችኋለሁ ፈኪን እንግዲህ ጠርቻታለሁ እየመጣች ነው አስቆይታኛለች እኔም ደግሞ ሰው እያስቆየሁ ነው። ብቻ ብዙ ነገር ነው ያለው። ብቻ ለየት ያለ ቪዲዮ ነው የዛሬው ቪዲዮ ማለት ነው። ግን በጣም ውስጤ እየፈራ ነው ማለት ፈኪ ትቀበለዋለች አትቀበለውም የሚለው ነገር ውስጤ እየፈራ ነው። ይህን ነገር ብዙዎቻችሁ ትፈልጉታላችሁ ብዬ አስባለሁ። እኔም በጣም ስፈልገውና ስመኘው የነበረ ነገር ነው። ፈኪ ትፈልገው አትፈልገው የሚለውን አብረን የምናየው ይሆናል ከትንሽ ደቂቃዎች በኋላ። እንግዲህ ልንገራችሁ ቤተሰብ ምን መሰላችሁ ከተሳካልኝና ሐሳቤ እኔ እንዳሰብኩት የሚሆን ከሆነ ፈኪ ከኔ ጋር እንድትኖር ላቀርብላት ነው። እንዴት ነው? በጣም ደስ የሚል ነገር ነው ብዬ አስባለሁ። ማለት ትቀበለዋ ትቀበለው አላቅ፣ ያው ትምጣና እሱን አብረን እናያለን። ግን ከተቀበለችኝ አብረን እንድንኖር፣ ወደፊት አንድ ላይ እንድንኖር ልጠይቃት ነው ማለት ነው። እሺ ካለችኝ ሌላ አለው የጭራሽ፣ በጣም ረዥም ጊዜ ስንጠብቀውና ስንመኘው የነበረው ነገር ነው የሚሆነው። እንቢ ካለች ደግሞ ያ ሁሉ ጊዜ ያው እንደምንለው ምንም ማረግ አንችልም፣ ከአላህ የመጣ ነገር ነው እንቀበለዋለን ማለት ነው። ስለዚህ ፈኪ በጣም አስቆይታኛለች። እንግዲህ ትምጣና እንግዲህ ያለውን ነገር አብረን የምናይ ይሆናል። ለምን እንደቆየች አላውቅም። እስኪ ደውልላትና የት እንደደረሰች ምናምን ላረጋግጥና እንግዲህ ስትመጣ እንጀምራለን። ቀስ ብዬ ነው ምነግራት። ኦልሬዲ እናንተ ሰምታችኋል። እሷን ስነግራት ምን አይነት ሪያክሽን፣ ምን አይነት ስሜት፣ ምን አይነት አቀባበል እንደምታረግ አላህ ነው የሚያውቀው። አብረን የምና ይሆናል። ከኛው ጋር ቆዩ ውድ ቤተሰቦች። እንግዲህ ፈኪ ከስንት ቆይታ በኋላ መታለች ማለት ነው። ለምንድነው እንደዚህ ያስቆምሽል? ሰላም ባያቸው። አሰላሙ አሊኩም ወራህመቱላሂ ወበረካቱሁ ውድ ፋሚሊዎቻችን እንደምን አላችሁ? እንግዲህ በጣም ይቅርታ ብያለሁ ካስጠበቅኳችሁ መንገድ ክራውድ ነበር፣ ክራውድ ነበር። ችግር የለውም። ክራዶድ ከሆነ እንትን እልልሻለሁ እረዳሻለሁ እና ውድ ቤተሰቦች እንግዲህ ዛሬ ያው ለቤተሰቦች ነግር ያለው ለየት ባለ ነገር ነው የመጣሁት። ያው ሰሞኑን ያው ትንሽ እያስቸገርሽኝ ነው። እኔ ግን እንዳንቺ ያልሆን እኔም እያስቸገርኩ ችግር የለውም። ግን እኔ እንዳንቺ ያልሆንም እኔ ለጥሩ ነገር ነው የመጣሁት። ሁልጊዜም በጥሩ ነገር ነው የምመጣው። ግን ይሄ ትልቅ ነገር ነው ማለት ቀልድ አደለም። ዝም ብሎ ማለት ዝም ብሎ ነገር አይደለም። በደንብ አስበሽበት እንትን እንድትይ ነው የምፈልገው። ከፈለግሽ እዚህ በመወሰን ትችላለሽ፣ ከፈለግሽ ቤት ሄደሽ አስበሽበት ምናምን መወሰን ትችላለሽ። ብቻ የአንቺ ፍላጎት ነው የሚወስነው። ንገርሽ፣ ምን መሰለሽ? ንገራት ቤተሰብ። እሺ አንድ ጥያቄ ልጠቅሽ ነው። ታገቢኛለሽ ከሚለው ማየት ተናነስ ነው ማለት አብረን እንድንኖር ፈልጋለሁ። አንድ ቤት በቃ አንድ ቤት አብረን እንኖር። እንዴ አንድ ቤት እዚህ ምን አብረን ነው ነው ግን በቃ እንዴ መሰለሽ፣ አሁን በቃ ቀጥታ ወደ ሀሳቤ ልግባልሽ እና አብረን እንድንኖር ፍቃደኛ የምትሆኚ ከሆነ ቤት ልገዛልሽ። ቤት ልገዛልሽ ማለት በቃ አብረን የምንኖር ከሆነ ማለት ነው። በአንቺ ስም ቤት ልገዛልሽ ነው መደለያ መሆኑ

አረናሽ ቀለም እያል መጣ። ወይኔ ወይኔ፣ ወንድ ልጅ ወይኔ። ባላቸው እውነት ከሆነ ማለት ነው። የምር ያሰብኩት ነገር አለ በጣም እንዴት ልበልሽ፣ ማለት የሆነ እድል የሆነ እድል አለ። እና እቺ እድል ከምታልፈን ብዬ ነው ሀሳቡን ያቀረብኩልሽ። ሳልነግርሽ ሳላማክርሽ ያቀረብኩልሽ በቃ ያቺ እድል እንዳታልፈን ብዬ ነው። ምንም ነገር ላወራሽ አልፈልግም። እየሽ ሄዳለሁ። የሄድበት ቦታ ከዛ እዛ ሄደን ያለውን ነገር ሙሉ እንትን ያለሽ ዋና አንቺ ፈቃደኛ መሆን ነው። ውድ ቤተሰቦች እንግዲህ በጣም ደስ የሚል ሰርፕራይዝ ነው። በጣም የሚገርም ነው ደሞ ኒድ እና ያለውን ነገር ሙሉ እንትን ብለን የፈኪ ውሳኔ ምንድነው የሚለውን ተስማማለች አትስማማም የሚለውን በሁኔታዎች አብረን የምና ይሆናል። እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን ከወዲሁ እጋብዛችኋለሁ ማለት ነው ብቻ የዛሬ በህይወቴ የምትገርመው አቀን ትሆናለች ብዬ አስባለሁ። ሰው እያስጠበቅን ነው፣ በጣም አቁመናል። እዛ እንገናኛለን። ወደ ቤተሰቦች እዛ እንገናኝ፣ ያለውን ነገር አብረን የምናይ ይሆናል። ከኛ ጋር ቆዩ። ሰላም ነው። አልቆየንማ ለእሷ ነው ያሰብኩት፣ አብረን እንደምንኖር ለፈኪ ነው የምትገዛ እና ምን መሰለ ኦልሬዲ ነው ያውቀዋለሁኝ፣ ግን እሷ ራሷ መምረጥ ስላለባት ጀስት ያለውን ነገር በደንብ ማለት ኤሚሲ ሲጀመር የመረጥኩበት ምክንያት ያው በደንብ ስለማውቀው ነው። በተለያዩ ሶሻል ሚዲያዎች እንዲሁም ትላልቅ ሰዎች ስለ ዲሲ ብዙም ስለሚያውቁም ስለሚሉ ሼር ስላደረጉልኝ ነው። ስለዚህ አሁን ምን ታደርግልኝ ያለ ምርጫ በሷ አላረግ ነው። ቤቱ የመገዛው ግን ምትመርጠ እሷ ነች። ስለዚህ ሁሉንም ነገር ያለውን ነገር በደንብ ግልጽ አድርግላት፣ የወደደችውን ትምረት። እንፈራራለን ማለት ነው በጣም ጥሩ እሺ አመሰግናለሁ እሺ አሁን እንግዲህ ያው ለማስተዋወቅ ያክል ያው የአንተን ፕሮግራም ተከታታይ ነኝ እኔ በደንብ ፕሮግራማችሁን እከታተላለሁ ፈኪም እንደዛው በደንብ ያሉትን ከዚህ በፊት የምትለቋቸው ቪዲዮዎች አይነበረ በዚህ አጋጣሚ እንግዲህ ላደንጋግ ወዳለሁ ለማድረግ ስለመጣችሁን ደስ ብሎኛል ያው ከአህሙ ጋር በደንብ አውርተን ነበር በስልክ ደውሎልኝ ብዙ ነገሮች ኮሚኬታ ተደራርገነ እንግዲህ አንድ ሚት ፈልጋለሁ ከእናንተ በጓደኛ አማካኝነት የሚመጣው እሱም ያንተ ጓደኛ ጓደኛ አደለ በደንብ ስታወቃለን፣ ከማንጋር አሪፍ በጣም ለዛም፣ እሱ በእሱ አማካኝነት ነው ያገኘው ብሎ በደንብ አውርተናል። እኔ ሀይል ይባላለሁ፣ ለመተዋወቅ ያክል ከአህሙ ጋር በደንብ ስለምንተዋወቅ ነው። ያው ያሉትን መለጃዎች እንግዲህ በደንብ አደርሳቸዋለሁ። ስለ ዲሚሴር ስት በተወሰነ መልኩ እንግዲህ ለማለት ያክል አሙ በደንብ ቅድም አገባቢ እንግዲህ እንደተናገረው ወዲህ ምስር ውስጥ እንግዲህ የተለያዩ ስራዎችን ስራ የነበረ በኮንስትራክሽን ሂደት ላይ ከሶስት አስርት ዓመታት በላይ የተለያዩ ልምዶች ያሉው ድርጅት ነው። ድርጅቱ ማለት ነው የተለያዩ ስራዎችን ስራ የነበረ ድርጅት ነው። ከረንት እንግዲህ እጅግ ዘመናዊ የሆነ መንደር 65395 ካሬ ሜትር ላይ ያረፈ ኮምፓውንድ መንደር ነው እያስገነባ ያለው እንግዲህ አሁን ላይ ደግሞ የመጣችሁበት ሰዓትም በጣም አሪፍ ሰዓት ነው። ያው የተለያዩ ዲስካውንቶችን አድርገናል ማለት ነው። እሱ ምንድን ነው የረመዳን ምክንያት ተደርጎ ነው ረዲ ዲስካውንታችን እየጀመረ የነበረው። የመጩ ደግሞ የፋሲካን በዓል ምክንያት በማድረግ አሁን ላይ የተለያዩ ዲስካውንቶችን አድርገናል ማለት ነው። ሞሩ ለእናንተ እንግዲህ ስለ ዲኤምሲ አሁን ዘርዘር ሳደርግልሽ ሚሲስቴት እንግዲህ አሁን ላይ እያስገነባ ያለው ለቡ መብራት ላይ 65395 ካሬ ሜትር ላይ ያረፈ ኮምፓውንድ አፓርትመንት ነው ማለት እዚህ ጋር እንደምታዩት እጅግ ዘመናዊ የሆነ የመኖሪያ መንደር ነው የሚያስገነበው። የተለያዩ አሚኒቲዎችን ያሟላ ቤትን ቤት የሚያሳኘው ጣሪያና ግድግዳ አይደለም፣ በውስጡም ደግሞ ብዙ አሚኒቲዎች መሟላት አለባቸው። ይህም ተወዳጅ የሆነው አንደኛ በጥራት ነው የሚገነባው፣ ሁለተኛ ሎኬሽን፣ ሶስተኛ የቤቶቹ ዲዛይን እጅግ ተመራጭ ናቸው። አራተኛ ደረጃ ደግሞ የሚያሟሉ ፋሲሊቲዎች ውስጥ ላይ የሚያሟሉ ፋሲሊቲዎች እጅግ በጣም ዘመናዊ የሚያደርጋቸውን ነገሮች ነው ይዘን የመጣ ነው ማለት ነው። ፕላስ ከሎኬሽንም አንጻር አሁን ላይ እንግዲህ መሀል መስቀለኛ መንገድ ላይ እንደመሆኑ መጠን በአራቱም አቅጣጫ ስናይ ለምሳሌ ለቡ መብራት መስቀለኛ መንገድ ላይ ነው። እዚህ ጋር የምታዩት ይሄኛው ማለት ወደ ሀይሌ ጋርመንት ነው የሚወስደው ሀይዌይ ነው። ይሄኛው ማለት ደግሞ ወደ ጀርመን አየር ጤና ሜክሲኮ ቤተን የሚያስወጣን የመንገድ ኦፕሽን ነው። ይሄኛው እዚህ ጋር የምታዩት ማለት ደግሞ ወደ ጀሞ ፉሪ ሰበታኝ ወስደን መንገድ እናገኛለን ወደዚህኛው ስሜት ስንሄድ ደግሞ ወደ ላፍቶ አደይ አበባ ሳሪስ ወስደን መንገድ አማራጭ እናገኛለን ማለት ነው። እዚህ ጋር እንደምናየው እንግዲህ መሀል እንግዲህ አደባባይ ላይ እንደመሆኑ መጠን በአራቱም አቅጣጫ ብንንቀሳቀስ የተለያዩ ሌላ አደባባዮችን ነው እናገኘው ማለት ነው። ስለዚህ ከዚህ ከዋናው ሃይዌይ ተነስቶ ወደ ዋናው የኛ መግቢያ በሮች ደግሞ ስድስት መግቢያ በሮች ይኖሩናል ማለት ነው። ወደ ግቢው ነው ወደ ግቢው ነው ወደ ኮምፖውንድ ማለት ነው። የመጀመሪያው ጌታችን እዚህ ጋር የምታየው ይሄኛው አደባባይ ላይ አደባባይ ላይ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት ስድስት ጌቶች ይኖሩታል ማለት ነው። እዚህ ጋር የምታየው ይሄኛው ስፔስ ማለት አሁን ላይ እንግዲህ በመንግስት በሶስተኛው ዙር የኮሪደር ልማት ፕሮጀክት ሜክሲኮ ላይ እንደምናያቸው ፒያሳ፣ መገናኛ እዛ እንደምናያቸው ፋውንቴኖች፣ ግሪን ኤሪያዎች እንዲሁም ራሱን የቻለ ፓርኪንጎች የተለያዩ የኮሪደር ልማት ስራዎች እየተሰሩ ነው ያሉት ማለት ነው። ፊት ለፊቱ ነው እዚህ ጋር ፊት ለፊቱ ሰማንያ ሜትር ስኩዌር ገባ ብለን የሰራ ነው ረዲ። አሁን ላይ በኮሪደር ልማት ነው ማለት ነው እያሸበረቀ ያለው እጅግ ደግሞ ዘመናዊነቱን ባሻገር፣ ይሄኛው ደግሞ በደንብ ደግሞ ሻይን እንዲያደርግ ያደርገዋል ማለት ነው ሳይታችን። ከዛ አንፃር እንግዲህ እጅግ በጣም ቅንጡ የሆነ መንደር ነው። ትክክለኛ ምርጫ ነው እንግዲህ ያደረገው አህሙ ማለት ነው። እና ወደ ሸዋል አሁን ሰፈሩ ምናምን ነው በደንብ ወደ ሸዋል አሁን ደግሞ ያው የቤቶቹን ሁኔታ በደንብ ተነግሮኛል። በጣም ጥሩ ቤቶቹ እንግዲህ ላይክ፣ አሁን እኛ ወደ አስራ ሶስት የሚደርሱ ብሎኮች ናቸው ከረንትሊ አሁን ላይ እያስገነባን ነው እየሸጥን ያለ ነው ማለት ነው እንግዲህ ቀጥታ እዚህ ጋር የምናገኘው በቻድ ኤምባሲ በኩል ሎት አለን ሎት ፋይቭ የምንለው ወይም መሀል ላይ ደግሞ ከዚህ በፊት ያስረከብናቸው ወደ አርባ ሦስት የሚደርሱ ቢላዎች አሉ። እዚህ ጋር ደግሞ ሎቷን ነው የምንለው አለ ማለት ነው። እነዚህ ጋር እንግዲህ እያንዳንዱ ሎቶች በሎት ወይም በመንደር ስንከፋፈላቸው እኛ ዝም ብለን የከፋፈልናቸው ለደንበኛው ሁሉ ለምሳሌ፣ ወዳጅ ዘመድ፣ ቤተሰብ ቢመጣ በቀላሉ የቤቱን ቁጥርና ሎት መንደር ስንትር የሚሉትን ነገሮች በቀላሉ ተናግሮ ለጥበቃ ቀጥታ የሚገባበት ሁኔታ ይኖራል ይፈጠራል ማለት ነው። ከዛ አንጻር አሁን ሎትዋን ላይ የምንላቸው እዚህ ጋር ከዚህ በፊት ፕሮግረሳቸው ከፍ ያሉ ብሎኮች አሉ። ሎትዋን እና ሎት ፋይፍ የምንላቸው ረዲ ግንባታቸው ስልሳ ፐርሰንት የደረሰ በጣም በፍሎር አራት ቤቶች ነው ያሉት። እጅግ በጣም ተመራጭ የሆኑ ቤቶች ናቸው። የፍሎር አማራጫቸው ፕላስ ሰፋሰፋ ያሉ ናቸው፣ በጣም ቤቶቹ ማለት ነው። እና እነሱም ቤቶች ኦልሬዲ አሁን ላይ ግንባታቸውም አንደኛ ከፍ ያለ ነው። የዴሊቨሪ ታይማቸው በሁለት ዓመት ውስጥ ነው የምናስረክባቸው ማለት ነው። ያው ቅድም ስናወራድ ግንባታቸው ከፍ ያለ አዲስ ነገር እንዳለ ሰምቻለሁ ስትለኝ፣ አንተ በደንብ የነገርኩህ እሱን ነው ሞር። ከዚህ ዲያስፖራ ቁጥር ሁለት ተብሎ ከሸጥ ናቸው ባለፈ፣ አሁን ደግሞ እነዚህ ግንባታቸው ስልሳ ፐርሰንት የደረሱትን ሞር አሁን ለሽያጭ በደንብ ዲስካውንት አድርገን ያው ኢድን ምክንያት በማድረግ እና የፋሲካ በዓልን ምክንያት በማድረግ ትልቅ ዲስኮንት ያደርገናል ማለት ግን፣ ሞርኒም ለአንተ እንግዲህ ቅድም ሪኮመንድ ያደረግኩ ሎቷን ላይ የሚገኘው ላይ ነው ማለት ነው ረዲቱን በአተው ከፍት ያለው መድረሳ ና መስጊድ ምናምን አለ የሚል ነገር ሰምቻለሁ። ኤግዛክት እሱ ጋር የምናደረግላችሁ እንግዲህ ሎቷን ብያችኋለሁ። ቅድም ሎቷን በመባል የሚጠራው ኢስላሚክ ብሎክ ይባላል። ከጎኑ እንግዲህ ሰላሳ ሜትር እንደነገርኳችሁ ከመንገዱ ፊት ለፊት እዚህ ጋር የምታዩት ያው መስጂድ አለ። ከፍ ብሎ ደግሞ ራሱን የቻለ መድረስ አለ። ኢስላሚክ ብሎክ ነው በመባል በጣም ደስ የሚል የሚጠራው እንግዲህ። እኔም ሪከመንድ ያደረኳችሁ ለዛ ነው። እዛ ጋር ነው እንግዲህ ቤቶች የሚሆኑት ማለት ነው። ስለዚህ እዚህ ጋር ነው የማደርግላችሁ። አሪፍ ነው ነው ነው። መስጊድ ቁርአን ታስተምራላችሁ። ስለተማረ ይማራል። አሁን የቀረም ምን አይነት ቤት ስንት መኝታ ምናምን መምረጥ እንዳለባት የቤቶቹ አማራጮች እንግዲህ አሁን ላይ ከባለ አንድ መኝታ እስከ ባለ አራት መኝታ በተለያዩ የካሬ ሜትር አማራጮች አሉ ማለት ነው። ሞር እንግዲህ እዚኛው ላይ በደንብ ፕሮግረሱ ከፍ ያለው ላይ የካሬ ሜትራቸውን ከፍ ከፍ ያሉ ናቸው የቤቶቹ። ለምሳሌ ዲያስፖራ ቁጥር አንድና ቁጥር ሁለት ባለ አንድ መኝታ ከሰባ አንድ ካሬ ጀምሮ እናገኛለን ባለሁለት መኝታ ደግሞ ከመቶ አንድ ካሬ ጀምሮ እናገኛለን። ባለ ባለሶስት ከመቶ ሰላሳ ዘጠኝ ጀምሮ እናገኛለን። ባለ አራት ከመቶ ስታ ስምንት ጀምሮ እናገኛለን። እነዚኞቹ ላይ ግን ግንባታቸው ከፍ ያሉት ላይ ባለ አንድ የምናገኘው ሰባሰባት ካሬ ነው። ከሰባሰባ ካሬ ጀምሮ ማለት ነው። ባለሁለት ደግሞ ከመቶ ሰላሳ ሶስት ካሬ ጀምሮ ነው። ባለ ባለሶስት ከመቶ ሀምሳ ካሬ ጀምሮ ነው። ባለአራት ከመቶ ሰማንያ ካሬ ጀምሮ የተለያዩ ካሬ ሜትር አማራጮች አሏቸው። ስለዚህ ቤቶቹ ሰፋ ሰፋ ያሉ እጅግ ተመራጭ የሆኑ እንትኖች ናቸው። ቅድም እንደነገርኩት ደግሞ አንድ ፍሎር ላይ አራት ቤት ነው እዚህ ጋር እንግዲህ የምናገኘው ማለት ነው። ስለዚህ የበለጠ ደግሞ እነዚህን ተመራጭ ያደርጋቸዋል ማለት ነው። በጣም ቀልብ የሚሳበ እንደ ልጅም እንደ ትንሽ ሰውም ባለሁለት ነው። እኔ ባለ አንዱን ትሞይበታለሽ። ችግር የለውም። ስለ ሌላ የምትነግረን የለም? ስለ ክላሶቹ በደምብ እንመጣባቸዋለን። እጅግ ተመራጭ የሚያደርጋቸው እንግዲህ የኛ የዲኤምሲ ሎዝ ስቴት ቤቶች ከባለ አንዱ ብንጀምር፣ ባለአንዱ ተጨማሪ እንግዲህ አዲሽናል ስቶርና ላውንደሪ ክላስ አለው ማለት ነው። ከባለ ሁለት ጀምሮ እስከ ባለ አራት መኝታ ቤቶች ያሉት የዲኤምሲ ሎዝ ስቴት ቤቶች ራሱን የቻለ አዲሽናሊ ስቶር እና ላውንደሪ ክላስ፣ የሰራተኛ ክላስ ከነሻወር ሽንት ቤታቸው ያካተቱ ናቸው ማለት ነው። ከዛ ውጭ ማለት አሁን ለምሳሌ ላይክ መኝታ ቤቶቹ ባለ ሁለት መርጠሻንቺ ሁለት መኝታ ቤት ከነሻወር ሽንት ቤታቸው ፕላስ ሳሎን እንዳለው ነው። ከዛ በተጨማሪ ደግሞ የሰራተኛ ክላስ ከነሻወር ሽንት ቤቱና ቤት እና አዲሽናል ያው ስቶር እና ላውንደር ክላስ ያላቸው ናቸው ማለት ነው። ስለዚህ ባለ ሁለት መኝታ ቤታችን እንግዲህ ትንሹ 133 ካሬ ነው። ከዛ ያው 145 ካሬም አለ፣ መቶ 150 ካሬም አለ። በደንብ ተመራጭ ያው ለእናንተ ምሬም ሪከመንድ ማደርጋችሁ እንዳልኳችሁ እዚህኛው ያው በመስጂዱ በኩል ቦታዋን ላይ ነው። እዛ ላይ እንግዲህ ባለ ሁለት መኝታ እንግዲህ በ78246 ብር ነው ኦረዲ ዲስካውንት ተደርጎ እንግዲህ ያለው ማለት ነው። በሱ ፕራይስ ነው እናንተ የምትስተናግዱት ማለት ነው። ስለዚህ 3 ካሬውን ስናይ ጠቅላለ ዋገ 10 ሚሊዮን 46 ብር ይመጣል። ውሃ የላም አለ አለ እንግዲህ 10ሚሊዮን 46 ብር ይመጣል ማለት ነው። ጠቅላለ ዋገው የዚህ 10 ፐርሰንት ነው የሚሆነው አድቫንስ ፔመንት ማለት ነው። አሁን ቅድመ ክፍያው አስር ፐርሰንት ነው ማለት ነው። አንድ ሚሊዮን አርባ ሺህ ብር ነው የሚመጣው ቅድመ ክፍያ አንድ ሚሊዮን ቅድመ ክፍያ። ይህንን ከፍዬ ነው ውል የምፈራረመው። እሱ ይህንን እንደከፈላችሁ ቀጥታ ወደ አግሪመንት ነው የምንሄደው ማለት ነው። ትፈራረማላችሁ። ከዛ ሙሉን ደግሞ በስንት ጊዜ ነው ከፍዬ መጨረስ ነው? እስከ ሁለት አመት ከስድስት ወር ባለ ጊዜ ውስጥ ቀስ ብለ በዘጠኝ ዙር ነው? ከፍሎ ማለት ነው። ቤት ውስጥ ያልቅ ማለት ነው። ከዛ በተጨማሪ ደግሞ ምናልባት እናንተ የባንክ ኦፕሽን የምትፈልገው ከሆነ ከወለድ ነፃ የሆነ ስልሳ ፐርሰንቱን ከባንክ ጋር ታገናኙታላችሁ። አርባውን ፐርሰንት አሁን እንዳልኩህ ቀስ ብላችሁ እስከ ሁለት ዓመት ከስድስት ወር ከባንክ ጋር የምትከፍሉት ይሆናል ማለት ነው። ያ ማለት አስር ፐርሰንት አሁን ትከፍላላችሁ። ቀሪውን ሰላሳ ፐርሰንት ደግሞ ቀስ ብላችሁ አብረን ነው ማለት ነው። ደግሞ ባንክ ብድር ነው የሚያመቻችልን። ወለድ የለውም። ወለድ ከወለድ ነፃ ነው። አሁን የእናንተን ማገናኝላችሁ ከወለድ ነፃ የሆነ በዚህ አጋጣሚ ያው የሚመለከትን ተመልካቾችን ስለሚኖሩ እንገት ሊፈልጉ ስለሚችሉ የኛ ፍላጎት ላይ ብቻ ከምንመሰረት ለእነሱም እንዲሆን ባለ አንዱ እንዴት ነው ከፋፈሉ፣ ባለ ሁለቱን ኦረዲ አይተውታል። ባለ ሶስቱ የሚለውን ነገር ትንሽ በጣም ትንሽ እንግዲህ የዴኒስ ዩኒቨርሲቲ ፊቶች እንደነገርኩ ያው ስቱዲዮም አለ። ቅድም ያን ነገር እሷን የምትጀምሩ ጥሩ ነው፣ እንደዛ አይደለም? ቃል ይቻውዶ በቃ ትገዣዋለሽ። ባለ አንድ መኝታ ቤቶች እና ባለ ሁለት መኝታ፣ በተለይ ለኢንቨስትመንት ብዙ ደንበኞቻችን ለኢንቨስትመንት ይገዟቸው። ኦኬ፣ ሰፈሩ እንደምታውቁት ነው። እንግዲህ ኢንተርናሽናል ትምህርት ቤቶች፣ ሱፐር ማርኬቶች፣ አካባቢው ላይ ኤምባሲዎች ነው ያሉት። በጣም በደንብ መከራየት የሚችሉ ናቸው። ከጎኑ አፍሪካን ሲዲሲ ያለው፣ በዚህኛው በኩል ስንመጣ ደግሞ ቻድ ኤምባሲ አለ። ፕላስ እዚህ ትልልቅ እንግዲህ ኢንተርናሽናል ትምህርት ቤቶችና እዚህ አሁን ጋራ ማርት ምናልባት ካወቃችሁት በዶላር ነው የሚከራየው። የእኛ ቤቶች እንግዲህ ኮምፖውንዱ ሲጠናቀቅ ከ1500 እስከ 2000 ዶላር መከራየት የሚችል ቤቶች ናቸው። ስቱዲዮችን እንግዲህ 56 ካሬ የሚጀምረው ማለት ነው፣ 56 ካሬ ላይ ያረፈ ነው። አድቫንስ ፔይመንቱ እንደነገርኳቸው 10 ፐርሰንት ነው፣ ተመሳሳይ ናቸው። ፕላስ ደግሞ ባለአንድ መኝታ ቤት ደግሞ ከ71 ካሬ ጀምሯል። እንደየ ብሎኮች ይለያዩን። ፕላስ ባለ ሁለት መኝታ ከመቶ ሶስት ካሬ ጀምሯል በተለያዩ ካሬ ሜትር አማራጮች። እንግዲህ ባለ ሶስት መኝታም ከመቶ ሀያ ስድስት ካሬ ጀምሯል። ቅድም እንደነገርኳቸው እንደ ብሎኮቹ ይለያያሉ ማለት ነው። ባለ አራት መኝታ ደግሞ ከመቶ ስልሳ ስምንት ካሬ ጀምሮ በተለያዩ ካሬ ሜትር አማራጮች ይኖሩ ፔንት ሀውስ ናቸው። ላይክ እንደ ፔንት ሀውስ ነው ነው። ቀድመ ክፍያቸው ተመሳሳይ ናቸው። ኦረዲኛ አስር ፐርሰንት ነው ዳውን ፔመንታችን። ዲያስፖራ ቁጥር ሁለት በመባል የሚጠሩት ላይ እና ዲያስፖራ ቁጥር አንድ ላይ በመባል የሚጠሩት እነሱ ላይ ሞር ስምንት ፐርሰንት አድቫንስ ፔመንት አድርገን እየሸጥ ያሉ ብሎኮች አሉ። አሁን ፕሮግረስ ግን ከፍ ያሉት ላይ አስር ፐርሰንት ነው ማለት ነው። በነገራችን ላይ ፈኪ ማለት እውነት በጣም የምወዳት ውዴ ናትና። ግን በጣም ያስቸገረችኝ ነው ሰሞኑን፣ ማለት ነው፣ በጣም ነው በጣም ቁም ነገር በጣም ማለት ያ ሪል በጣም ነው፣ ጓደኛ በጣም የቅርብ ጓደኞች እንደሆናችሁ ነግሮኛል። ቤት ፈልግ ያለሁኝ ምናምን እና እስቲ ብዬ ሳማክረው ቀጥታ ወደ አንተ የላከኝ። ከዚህ በፊት ያበሳጨ ነገር አለ። ስለዚህ በመጀመሪያ አንተ ይቅርታ አድርግልኝ። ለምን እኔ ይቅርታ እጠይቅህ? ግን ከአማን ጋር ነው የምትጨርሰው። ያንተን እኔ ገባኝ። አንድ ጊዜ ነግራቸዋለሁ፣ ችግር የለውም። ሁሉም ነገር ነግራለሁ። በቂ። በጣም ይቅርታ ተመልካቾች፣ በጣም ይቅርታ ሁላችሁም፣ ማለት ነው። የት አለ ውሉ? እንፈርም፣ እንፈርም ለዚህ ነው እንደዚህ ነው ታስጨነኝ። እኛ እኮ ሌላ በቃ ኦልሬዲ ወደ ሻላ በቃ ወደ ውል ነው የምትሄዱት። አሁን ያሉትን አድቫንስ ፔመንት ትከፍላላችሁ። እዚህ ጋር አድቫንስ ፔመንት የሚከፈሉት እያንዳንዱ ነገሮች ኦልሬዲ አዘጋጅላችኋለሁ ማለት ነው። ቀጥታ ወደ ባንክን የምትሄዱት የምትይዱት። እሱን ካስገባችሁ በኋላ መታወቂያ ትሰጣለህ። በእሷ ስም ነው አረጋም የሚሆነው። ሰዎች ልነግርህ ነበረ እኮ እነግርሻለሁ። ልነግርህ ነበር ማለት እኔ ከአንተ ጋር ሆነን ፕራንክ እንድናረጋት ነበር ልንገራው ይስል ኖ እሱም እንደዚህ ሴልስ ስለሆነ ገዢ ሲመጣ በስትክል ስለሚያስተናግድ እናንተ ገዢ የሆናችሁ ሂዱ። እሱም ፕራንክ ሆን ያለኝ በጣም ይቅርታ። ከእሱ ጋር ጨርስ ዲበረ ስራ ነው። አንቺ ደግሞ ስራ ነው ከያዝ ነው እኮ በጣም ይቅርታ። የምር በጣም ይቅርታ። አንቺ ራስሽ ጉዳይ

ውድ ቤተሰቦች በጣም ይቅርታ። ማለት ፕራንክ ነው እንደራረጋለን። ኖርማል ነው ይሄ ማለት ይሄን ያህል የሚያበሳጭ አይደለም። የሱ ትክክል ስራ ነው የሚበሳጭም ስራ ነው ግን፣ ለሱ ያው እንድን ልነግረው ፈልጌ ነበረ፣ ግን ጓደኛው ነው ችግር የለውም አትንገረው ምናምን ያለኝ። በጣም የሚግባቡ ጓደኞች ናቸው ያው ደውሎ አይ ቲንክ እሱ ላይ ይበሳጫል ብዬ አስባለሁ እኔ። ካበሳጨው ማረግ አልችልም። እናንተም በጣም ይቅርታ ፕራንክ ነው እንደራረጋለን። ፕራንክ ያጋጥማልና፣ ፈኪ ግን ይሄን ያህል ተበሳጭታ መሄድ አልነበረባትም ማለት ኖርማል ነው። ሊያወራት ሄደዋል። አይ ተስማምተው ከመጡ መጡ፣ ካልሆነም ምንም ማለት አይደለም። ሶሪ ይቅርታ ከደበረሽ እኔ እኔ እኩሌ ደብሮኛል። እንደዚህ ይሆናል ብዬ አልጠበኩም ነበር። ይምጣ እና እሱ ይቅርታ ጠይቄ እሄዳለሁ። አመሰግናለሁ። የዛሬ ቪዲዮ የሚመስለው በጣም ነው የሚያበሳጨው፣ እንደጠበቅኩት አይደለም ማለት ራንጎ፣ ተሳስቀን ሙድ ምናምን ብለህ የምንጨርስ መስሎኝ ነበረ። እሷ ደግሞ ኦቨር ተበሳጨች። አላቅም። ብቻ ሰላማችሁ ይብዛ።